ሰላም ጤና ይስጥልኝ። እንደምን ዋላችሁ? ደህና ናችሁ? እንዴት ናችሁ? ውድ የጂኬ ኢንተርቴንመንት ተከታዮች እንደምን ናችሁ? በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ሰሞኑን ገመድ ዝላይ ቻለንጅ አምጥቻለሁ ማለት ጥሩ ነው ብዬ ስላሰብኩኝ ነው። ያው ጂም እንኳን መሄድ ባትችሉ አቅራቢያችሁ ቦታ ካላችሁ እና በቂ የሆነ ቦታ ካላችሁ ለመዝለል ቤት ውስጥም ሊሆን ይችላል፣ በረንዳ ላይም ሊሆን ይችላል፣ የትም ሊሆን ይችላል። እና መዝለል የምትችሉ ከሆነ ብትዘሉ ሞር የተሻለ ነው ብዬ ነው የምለው። እና በተለይ ሰውነታችሁን የሰውነታችሁን ክፍሎት ለመቀነስ ከፈለጋችሁ ገመድ መዝለል በጣም እንትን አለው አስተዋጽኦ ቶሎ ሉዝ ለማድረግ ማለት ነው እና ይሄ ነው። በመጀመሪያ በገመድ ብዙ አይነት ስፖርቶች መስራት ይቻላል። በጣም ብዙ በጣም ብዙ በጣም ብዙና እ የማትጠብቋቸውን የአካል እንቅስቃሴዎች በገመድ መስራት ትችላላችሁ። እና እኔም ብዙ ኢንተርኔት ላይ ነው ያየሁት ኢንተርኔት ላይ ማየት ትችላላችሁ። እና በተለይ ከፀጉራችሁ ከጭቅላታችሁ ጀምራችሁ እስከ እግራችሁ ድረስ በገመድ ብዙ አይነት እንቅስቃሴዎችን መስራት ትችላላችሁ። ከመዘለላችሁ በፊት የሰውነት እንቅስቃሴ ቢኖረው እጃችሁን እንዲህ በማድረግ መስራት ትችላላችሁ እና እኔ በነገራችን ላይ በጣም ነው እየጠቀመኝ። እውነት ለመናገር በተለይ እዚህና እዚህ አካባቢ ላይ ፋት ለሚያስቸግራችሁ ማለት ነው እና አ አሪፍ ነው ቀስ እያላችሁ ማለት ነው። በተለይ መፍጠን ለማትፈልጉ መስራት ትችላላችሁ። ከእንቅስቃሴ በፊት ማለት ነው እስከምትችሉበት ድረስ ጎንበስ በማለት ሁለተኛ ደግሞ ቀላል ነገር እንዳይመስላችሁ እጃችሁን በማምጣት በገመዱ እንዲያረጋችሁ መስራት ትችላላችሁ። የምትንቀሳቀሳቸው የአካል እንቅስቃሴዎች በሙሉ ለሰውነታችሁ አስተዋጽኦ አላቸው። እጃችሁን ቀጥ በማድረግ ማለት ነው ያ ብዙ ሰዓት እና ጊዜ ስለሌለ ቆማችሁ ነው የምትሰሯቸው ማለት ነው እና ሆኖ ገመዱን በመያዝ ቁጢጥ በማለት ቁጢጥ ልክ ሀገራችን እንዳለን ማለት ነው። እስ ቁጭ ቀናቁቁቀ ቀላል እንዳይመስላችሁ ቢያንስ ሁሉንም ፖዞች አስራ አምስት አስራ አምስት ጊዜ ብትሰሯቸው ኖሮ የተመረጡ ናቸው ትንሽ ቀንሰናል መሰለኝ ወገባችን። እና ይሄ ደግሞ ገመዱን ጠበብ በማድረግ ብቻ በስል ለወገብ እንቅስቃሴ በጣም ይጠቅማል። ቀላል ነገር እንዳይመስላችሁ ሰው እንደ ቀላል ያለው እንጂ በጣም ከባድ እንቅስቃሴ ነው። በተለይ ጥሩ አየር ካለ በጣም ከባድ ነው። ቀላል እንዳይመስላችሁ፣ ሰው እንደ ቀላል ያየዋል። ግን አንደኛ እጃችሁ ገመድ ላይ ነው ያለው እና በተለይ ለእጃችሁ ይሄኛው እጃችሁ እዚህ ጋራ እንዴት ነው የሚንቀጠቀጠው እና ቀላል ነገር አይደለም። ይሄ እኛ እንደምናወራው እንደዚህ እንደምናየው ቀላል ነገር አይደለም እና ከቻላችሁ ገመድ ከመዝለላችሁ በፊት እንደዚህ አይነት እንቅስቃሴዎችን ብታደርጉ ሞ ሞ ሙሉ የሰውነታችሁን እንቅስቃሴ ትሰራላችሁ ማለት ነው። በነገራችን ላይ ቅርታ አድርጉልኝና፣ አይ ዶንት ኖ ማሳጠር ይቻላል ብለውኛ። ምክንያቱም ያው አገኘሁት። አይገርማችሁም? ኦኬ ስቱሌት ትሌት ትሌት ትሌት ትሌት ኦኬ፣ ማሳጠር ትችያለሽ ብለው ነበር ሰዎች። እንዴት እንደሆነ አሁን አገኘሁት። ቤት ስንገባ እናወራለን ቤት ስንገባ እናወራለን። የሚሻለው እሱ ነው። እና አይገርማችሁ ረዝሞብኝ ይሄ ረጅም ነው፣ በቃ ከኔ ጋር አይሆንም ስላቸው ሰዎች አረ ማሳጠር ይቻላል ብለዋል። እና አይገርማችሁ አሁን አገኘኋት እንዴት ማሳጠር እንደሚቻል። ኦኬ ኦኬ፣ እስቲ አይቻልም። ለማንኛውም ጥሩ፣ ቤት ስንገባ አያች ፈረንጅ ሲሰራ ለሁላችንም ነው። እኛ ግን አናውቀውም። እና እሺ ለማንኛውም አሁን ገመዳችንን እንዘላለን ማለት ነው። ገመድ ስንዘል በነገራችን ላይ ወይ እጃችንን ዘርግተን ሙሉ የእጅ የምንሰራ ከሆነ እጃችንን ዘርግተን እንሰራለን። ያ ግን ለሰውነታችን ማለት ለሰውነታችን ብቻ ከሆነ ደግሞ ከእጃችን ውጭ ብቻ ከሆነ ደግሞ ስንዘል ነዘም ይሄንን ነው ይሄንን ነው ይሄንን ነው ነው አይ ሙሉ ሰውነት ለመዝለል ይችላል፣ ካልን ይሄንን ሰሞኑ አንድ አምስት ቀን አልሰራሁኝ። ምክንያቱም ያው እንደምታውቁት ነውና አንዳንዴን በወር አምስት ቀን እናልፋለን ማለት ነውና፣ አሁንም ሰውነቴ ስለያዘኝ ሰራ እንቀጥላለን እያረፍኩ ነው የሚሰራው ምክንያቱም ከአምስት ቀን በፊት ነው የዘለልኩትና ትንሽ ተበድ ብሎ እና እያረፍኩ በነገራችን ላይ ሌላ ደግሞ ገመድ ብዙ አይነት ብዙ አይነት እንቅስቃሴ አለ ከእኔ የበለጠ ሞ ጉግል ላይ ሰርች አርጉና ማየት ትችላላችሁ። ምክንያቱም በጣም ብዙ አይነት እንቅስቃሴ አለና በገመድ መስራት ትችላላችሁ። ነው አሳቀርት ነው በጣም ከቅርታ ጋራ እንደምታውቁት እንግዲህ ሞላብኝ፣ አይዶ ነው ማይ ለምዶን አላውቅምና ላሳያቸው የፈለጉት ምንድን ነው? ይሄኛውን፣ ይሄንን፣ ይሄንን በተለይ እዚህ ጋና እዚህ ጋ ላለው ማለት ነው። ግን በመጨረሻ ሱሪ ሰፍቶኛል፣ ተመስገን ጌታ። ይሄን ወገባችን ቀጥኗል ማለት ነው። በመጨረሻ ግን አንድ ጊዜ እዘልና ማለት ባሳያችሁ ደስ ይለኝ 300 እዘር ላለው ዛሬ እና ግን ባሳያችሁ ደስ ይለኝ ነበረ። ቢሆንም ታይሙ ስለ እንትን ስለሚል ባጭሩ ማርገው ይሄ ነው እና ላሳያችሁ፣ ቁጠሩ ሀምሳ እና፣ እግዚአብሔር ይመስገን ምን እንደማስብ ታውቃላችሁ? መዝለል እችላለሁ፣ መቀመጥ የማይችላል፣ እግዚአብሔር ይመስገን መሄድ እችላለሁ። ምን እነሳት ባይችላል፣ ይህን ነው የምላችሁ። ሴቶች፣ ወንዶችም እንደዚሁ ባጭር ነው። ባጭር ሰውነታችሁን አፍታቱ፣ የእውነት ስፖርት ስሩ። በተለይ ዝላይ በጣም ነው። እና ወዳችኋለሁ። በሌላ ጊዜ ሌላ ስፖርት ይላችሁ ከመጣ ባይ